ወይኔ ዳኒና ማለት ነው። ቤተሰቦች እንደኔ ግን ጠርጥራቸዋል እኔ ስጠረጥር ማለት ነው ዳኒና ሀይሚ ብሩኬንና ሶሲን ፕራንክ እያደረጓቸው ይመስለኛል። እና ያው ሁላችንም ያው ናፍቀናቸው ተናፍቀው ነበረና ና ዛሬ እንግዲህ ያው ብሩኬ ሸበላ ና ሀይሚቹ ድምቀት ዋየይቱ ማለት ነው። መቼም እነሱ ሲጠፉ ሚዲያ ሁሉ ጭር ነው የሚለው ና ዛሬ መጥተውልናል። የመጡበት ሁኔታ ደስ የማይል ቢሆንም ያው እየተጨቃጨቁምኛ እነሱን ስናቸው ደስ ይለናል። እና ከሚዲያ ሲጠፉ ነው ቀር የሚለን የምንፈልጋቸው ያው እንግዲህ ሀይሚና ዳኒ ናቸው። ዛሬ ደግሞ ሶሲና ብሩኬ ናቸው። በዚህ አጋጣሚ ግን ቤተሰቦች ይሄ ነገር ወደ ምር እንዳይር ነው የፈራሁት። ምክንያቱም ሶሲና ብሩኬ ሶሲና ብሩኬ እየተባለ ሳይፈልጉ እነዚህ ልጆች ሌላ አቅጣጫ ይዘው ቁጭ እንዳይሉ ግን እኔ እየሰጋው ነው። ሀይሚቾ ግን ከዚህ በላይ ባቴጂ ፕራንክ ይመስለኛል። ሀይሚን ሲያታውል እንዳያችሁት ያው ዳኒና ብሩኬ ሊያያዙ ተደባደቡ እንጂ መጨረሻ ላይ በቃ ብሩኬን ሰልችቶኛል ያለው የእውነት ነው የምናችሁ ያላችሁ ቤተሰቦች ብሩኬ ሰልችቶኛል በቃ ነው ያለው። በቃ ከዚህ በኋላ ነገሮችን ከቻልኩ እፈታለሁ፣ ካልሆነ ግን ከዚህ ውስጥ ላንዴና ለመጨረሻ መውጣት አለብኝ። ራሴን በጣም ነው የሰለችኝ። ሀይሚንም በስንት መከራ ነው ማገኛት እየተገኘችን እኛ አይደለም በማለት ያው ሶሲና ዳኒ መሀል በተፈጠረው ነገር ሶሲን እና ዳኒ ለማስማማት ነበረ። ዳኒ ግን ያው ዛሬ ማገኘሽ በማለት የቅናት ቢጤም አይነት ሀይሚቾም እንደዛው ማለት ነው። ሁለቱ ግን ተመካክረው ነው ዳኒና ሀይሚ እንደሚመስለኝ ከሆነ ቤተሰቦች ሳስበው ፕራንክ እያደረጓቸው ነው እንጂ የምር አይመስለኝም። ብሩኬ ግን የዋህ ነው፣ አንዳንዴ የዋህነት የእውነቴ ነው የምላቸው ያስጠቃቸዋል። በዛውም ልክ ደግሞ የብሩኬ የሴት ልጅን ክብር እንዴት እንደሚጠብቅ አጠይቁኝ። የእውነቴን ነው ምላችሁ በቃ ለሴት ልጅ ክብር ያለው ወንድ እንዲደስ እንደሚል ና ያው ሀይሚና ዳኒ እኔ አሁን ላይ በጣም ሳስባቸውም ሳያችሁም ብሩኬን ና ሶሴን በቃ ፕራንክ እያደረጓቸው ነው። ሶሴ ና ብሩኬ ግን ያወቁ አይመስለኝም። በተለይ ብሩኬ ምንም ያወቀ አይመስለኝም። ና ከእንደዚህ አይነት ነገር መውጣት አለብኝና እንዴና ለመጨረሻ ነው በማለት ሀይሚንም ያው እንደ በፊቱ እያገኘት እንዳልሆነ እና በልመና ዛሬም እንደመጣችነት ነው የተናገረው። እሱ ግን ያው መግቢያው ላይ ሲናገር ያው ሶሲንም ከዳኒ ጋር አስማምቶ ከሀይሚ ጋር ያለውን ነገር ጨርሶ ለመሰናበት ነበር። ነገሮቹ ግን ተያይረው እስከ ድብድብ ነበረ ያቀኑት ማለት ነው እና ዳኒ ለሃይሚ ተደርቦ። ጮክ ብላ ትናገራት፣ ቡሩኬም ለሶስት ይበቃ እንደዛ እንደዚ አይነት ነገር በመፈጠሩ ያው እስከ መጋጨት ተደባድበዋል። መጨረሻው መችም ምንድፈጠር ይወቀው እንጂ ያው ድብድብ ጭምር ነው የገቡት ማለት ነው፣ ቤተሰቦቼ እና ይሄ ነገር ግን ያው ቡሩኬ እንዳለው መጨረሻ ቢሆን ጥሩ ነው ብዬ ነው ማስበው። የእውነት አይሚ ይበቃሻል። አንቺ በፕራንክ በእርግጥ አትቻይም ግን በቂ ነው። ከዚህ የበለጠ ከሄዳችሁ እውነት ሶሲና ሃይሚ አይደለም ሶሲና ብሩኬ እያልን እያልን ልጆቹ ሳይፈልጉ ብሩኬ እንዳለው የግድ ነው እንዴ እናንተ ናችሁ የምታደርጉን እንዳሉት ሁሉ እነዚህ ልጆች ሳይፈልጉ የግድ እንዳይሳሳቡና ሀይሚቸው፣ የእውነት ማለት አንዳንዴ በቀልድ ውስጥ የምንገፋፋው ነገር ምር ሆኖ እናገኘዋለንና። እንደዛ እንዳይሆን ከዚህ የበለጠ ባሄዱ ብዬ ነው ማስበው በፊት እንኳን ሀይሚ ብቻ ነበረች አሁን ያው ዳኒና ሀይሚ አንድ ላይ መተዋል ማለት ነው ያው ሀይሚና ዳኒ በእርግጠኝነት ወ የምነግራችሁ ነገር ቢኖር ቤተሰቦች በቃ ተመካክረው ነው የእውነት ብሩኬ ግን ምንም አልገባውም የዋህነቱ በጣም ያሳዝነኛ ለሴት ልጅ ያለው ክብር የእናቱ ልጅ ያደን እንዴና ይሄ ነገር ቢበቃ ብዬ ነው ማስበው ቤተሰቦቼ ያው መዳም ቅመሞችም እባካችሁን እኛም ጭቅጭቅ ሰለቸን የእውነት ነው የእውነት በጣም በዚህ ጋር ስትሄዱ ጭቅጭቅ ነው። አሁን ጭራሽ ሚዲያ ሁሉ ማለት ነው ጥንዶች ጠቅላላ ጭቅጭቅ ላይ ናቸው። የእውነት ነው የምላችሁና ያስጠላል። ወጣቶች ምን ይማራል የእውነት ሌላ ነገር ደግሞ ይዛችሁንበት መጡ ብሩኬና ሀይሚ ደግሞ በተለይ መዳም ቅመሞች በብዙ የሚያውቃችሁ በፍቅራችሁ እርስ በርስ የምትቀላለዱት ነገር ያለን የለመዱትና ጭቅጭቅ ስንት ሀሳብ አለብን እኛ ለእንዲ ቅመሞች ኛ ስንት ነገር ያስጨንቀናል። እዚህ ስደህ ና የእናንተን ደግሞ በፍቅር ስትመጡ ዘና ማብራሪያ ስትመጩ እንጂ እናንተ ደግሞ ስትጨቃጨቁ የባሰ ጭንቀት ነው። እና እንግዲህ ቤተሰቦቼ፣ የዛሬው ቪዲዮ እንግዲህ ዳኒና ብሩኬ የሌለ ድብድብ ውስጥ የገቡት የቃል አጠቃቀሙ ዳኔ ደብር ነበረ። ሶሲን ለመምታትም ዳኔ አስበ ነበረ። ይሄኛውም ሀይሚን ጮክ ብላትና ገራት ይላል። ያኛውም ሶሲን ሊመታሲን እንትን ይላል ብሩኬ። እና የሆነ ግርግር ያለበት ቪዲዮ ነበረ እና ለማንኛውም ብሩኬ ፕራንክ እየተደረገ ነው። ሶስት ፕራንክ እያረጓት ነው ሁለቱ እንጂ፣ ሀይሚ በጣም ታውቃለች፣ ሀይምሯ በደንብ ያውቃል። ግን ፕራንክ ማብቂያ ቢኖረው ጥሩ ነው ብዬ ነው ማስበውን የረዘመኮ እናንተ እና ያው ያለው ቪዲዮ እንግዲህ ይሄን ይመስናል። ነገ ደግሞ ያው ሀሚቾ ከዚህ በነጣ መሄድ የነበትም። የብሩኬንም ሁኔታ እያየሽ ነበረ ቅድም የእውነት አዝኗል ብሩኬ፣ በጣም ነው የከፋው። እግዚአብሔርን ምክንያቱም ክብር የሚባል ነገር አለ። እኔም ክብሬ እየተነካ ነው እያለ ነው። አንዳንዴም አንዳንድ ሰዎችም ሳያውቁ ብሩኬንም በአንድ ጎን ይዘው የሚሳደቡ አሉ ሀይሚንም በአንድ ጎን ይዘው የሚሳደቡ አሉ እና በዛ ምክንያት ብሩኬ የተሰማው ይመስለኛል። እና ይህም ነገር ስላለ ሀይሚዎቹ ቢበቃ ኔ እንደውም አይቻለሁ የሀይሚን እናት የብሩኬን እናት ገልብጠዋቸው ምናምን ቲክቶክ ላይ ቪዲዮ ሰርታ አይቻለሁ። ና ፕራንክ ከሆነ ከሁለት ቀን ከአንድ ቀን ባልፍ ብዬ ነው ማስበው። ሀይሚዬ ይህን ነገር መቋጫ ብታበጁለት ቢበቃ፣ የእውነት ቢበቃ ብዬ ነው የማስበው። ቤተሰቦች እንግዲህ የነበረን ቪዲዮ ይሄን ይመስል ነበር። ለናፈቋችሁ በሙሉ ያው ብሩኬና ሀይሚ ያው ደስ ባይ በማይን ሁኔታ ቢሆንም መተውልናል፣ እኛም ስላየናቸው ደስ ብሎናል። እንግዲህ ለቤት አዲስ ይሆናችሁ ቤተሰብ ሁኑ፣ ቅመሞች፣ ይሄ ላይክ አድርጉ። የእውነት ከእናንተ የሚቀረው የሚከፈልም ነገር የለምና መልካም ልብ ያለው ሰው ብቻ ማለት ነው።